የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። በቦሌ አራብሳ በርካታ ክፍት የኮንዶሚኒየም ቤቶች መኖራቸው ተጠቆመ። የትግራይ ጊዜያዊ አስተዳደር የወታደራዊ አገዛዝ ባህርይ እየታየበት ነው ተባለ። በአዲስ አበባ የመሬት ሊዝ ጨረታ ከፍተኛ ዋጋ በካሬ 265 ሺ ብር ተመዘገበ። የድሬዳዋ ሐኪሞች የተቃውሞ ፊርማ ማሰባሰብ ጀመሩ። የኢሚግሬሽን አሰራር ዘመናዊ ዘርፉን የአጧጧፈ መሆኑ ተጠቆመ።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 መሰረት ሚዲያ የተመለከተውና ሚያዝያ ሚያዝ 9 ቀን 2017 ዓ.ም በድሬዳዋ አስተዳደር ጤና ቢሮ ኃላፊ ዶክተር ጽግሬዳ ክፍል የተጻፈው ደብዳቤ ዶክተር አብታሙ አለሙ የተባሉት እኚህ የጤና ባለሙያ የሙያ ስና ምግባርን የተጻረረ ድርጊት መፈጸማቸውን ጠቅሶ ጉዳዩ ባለመታረሙ አሁን ከሚሰሩበት የድሬዳዋ ሳቢያን ሆስፒታል ወደ ለጋ ኦዳ ጉዱን ፈንታ ጤና ጣቢያ እንዲዛወሩ መደረጋቸው ይገለጻል። የዛሬ ወር ገደማ ቋሚ ቅጥር ከሳቢያን ሆስፒታል ጋር ፈጽም ያለው ይሁነው እያለ ከሰሞኑኛ የኢትዮጵያ የጤና ተቋማት ሰራተኞች ድምጽ እያሰማን መሆኑን ተከትሎ እኔም አንዳንድ ጽሁፎችን ስላወጣው ኢላማ ተደረገ ያለው ያሉት ዶክተር አብታሙ ውሳኔው ከመተላለፉ በፊት ባሉት ቀናት ስልክ እየተደወለ በጤና ባለሙያዎች እንቅስቃሴ ዙሪያ አስተያየት እንዳይሰጡ ማስፈራሪያ ሲደርስባቸው እንደነበር ጠቅሰዋል። እኔ በበኩሌ ጉዳዩ የመኖርና ያለመኖር መሆኑን ጠቅሼ እንደማላቁም ነግሬያቸዋለሁ። የከተማው ጤና ቢሮ ኃላፊ የሆኑትን ዶክተር ጽገሬዳን ለማናገር ብሞክርም ያልተገባ ነገር ተናግረውኝ ስልክ ዘግተውብኛል፣ የሚሉት የጤና ባለሙያው ከዚያም እኚህ ኃላፊ ዶክተር ሀብታም ወደሚሰሩበት ሆስፒታል በመደወል ከስራቸው እንዲታገዱ ማድረጋቸውን መስማታቸውን ተናግረዋል። ዶክተር ሀብታሙ በቅርቡ ሀኪም የተባለ የፌስቡክ ገጽ ላይ በርካቶች የተመለከቱት አንድ ጽሁፍ አጋርተው የነበረ ሲሆን እሱም ስራ አድካሚ ቢሆንም ደሞዜ ከ10 ሺህ ብር በታች ቢሆንም የአእምሮ እርካታ ይሰጠኛል። ሆኖም እርካታ ቤት ክራይ አይከፍልም። እርካታ በቀን ሶስት ጊዜ መብላት አያስችልም። እርካታ ልጆችን ለማስተማር አያስችልም። እርካታ ልብስና ጫማ ለመቀየር አያስችልም። እርካታ ትዳር ለመመስረት አያስችልም። እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባንን እንኳ ባይሆን የሚያስፈልገን ይደረግልን። ትኩረት ለጤና ባለሙያዎች የሚል ነበር። ዶክተር አብታሙ ለመሰረት ሚዲያ በሰጡት ቃል ተወልደው ባደጉበት የድሬዳዋ ከተማ እስካሁን እየሰሩ እንዲቆዩ የፈለጉበት ምክንያት በጽኑ ሕመም አጋጥሟቸው የዕለት ተዕለት ክትትል የሚያስፈልጋቸው የቤተሰብ አባል ስላላቸው በመሆኑና እሳቸውን ብቸኛ አስታማሚ መሆናቸውን አስረድተው ይህን የሚያሳይ የድል ጮራ ሆስፒታል ዶክመንት አሳይተዋል። በተላለፈው የቅጣት ውሳኔ ላይ ለድሬዳዋ አስተዳደር ጤና ቢሮ ቅሬታ ሰሚ ኮሚቴ ቅሬታ እያስገቡ የሚገኙት የድሬዳዋ ጤና ባለሙያዎች ፊርማ ማሰባሰብ ጀምረዋል። የሙያ አጋራችን የሆኑት ዶክተር ሀብታሙ አለሙ በሙያቸው የተመሰገኑ ትሁት፣ ስራቸውን የሚወዱና ኃላፊነታቸውን በአግባቡ የሚወጡ በታካሚና በስራቸው ጉዳይ የማይደራደሩ ከዛም አልፎ ከስራቸው ውጭ በበርካታ የበጎ አድራጎት ስራዎቻቸው የሚታወቁ ከተማችን ወደፊት ከሳቸው ብዙ የምትጠብቅባቸው ወጣት ሀኪም ናቸው ያሉት የድሬዳዋ ጤና ባለሙያዎች ስማቸውን ከማይገናኝ ነገር ጋር በማያያዝ በማጠልሸትና የሌላቸውን ሰብዕና በመስጠት አግባብ ያልሆነ የውሸት ክስ በመደርደር በድሬዳዋ ከተማ ጤና ቢሮ የተሰጠውን ውሳኔ ኮንነዋል። የተሰነዘረባቸው ከእውነት የራቀ የሀሰት ክስ ትክክል እንዳልሆነ እኛ በቅርበት አብረናቸው የምንሰራ እና የምናውቃቸው የጤና ባለሙያዎች እና የሙያ አጋሮቻቸው በቂ ምስክሮች ነን በማለት የቀረበበት ክስ እውነት እንኳ ቢሆን ቀድሞ ክስ ሊያቀርብበት እና የስነ ምግባር ግድፈት ተገኝቶበታል ብሎ ውሳኔ ማስተላለፍ የሚችለው እየሰራ የሚገኝበት ሆስፒታል እንጂ ባለሙያውን በቅርበት የሚያውቀው አካል አይደለም ብለዋል። በአዲስ አበባ የመሬት ሊዝ ጨረታ ከፍተኛ ዋጋ በካሬ 265 ሺ ብር ተመዘገበም። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ባካሄደው አምስተኛ ዙሪያ መሬት ሊዝ ጨረታ አሸናፊዎችን ይፋ አድርጓል። በ9 ክፍለ ከተሞች ለ427 ፕሎቶች ከመጋቢት 29 እስከ ሚያዝያ 3 ቀን 2017 ዓ ም በተካሄደው በዚህ ጨረታ በአንድ ካሬ ሜትር ከፍተኛው ዋጋም 265 ሺ ብር በቂርቆስ ክፍለ ከተማ ተመዝግቧል። የጨረታ ኮሚቴ አስተባባሪ የሆኑት አቶ ሀብታሙ ተስፋዬ እንደገለጹት በዚህ ዙር ጨረታ ከፍተኛ ተወዳዳሪነት የታየ ሲሆን በተለይም ለንግድና ለመኖሪያ አገልግሎት የሚውሉ ቦታዎች ከፍተኛ ዋጋ ተሰጥቷቸዋል። ይህ ውጤት ከዚህ ቀደም ጥቅምት 8 ቀን 2017 ዓ ም በ10 ክፍለ ከተሞች በተካሄደው በአራተኛው ዙር የሊዝ ጨረታ ከነበረው ከፍተኛ ዋጋ ጋር ሲነጻጽር አነስተኛ ነው። በወቅቱ በንፋስ ስልክ ላፍቶ ክፍለ ከተማ አንድ ካሬ ሜትር መሬት በ36600 ብር ከፍተኛ ዋጋ ተመዝግቦ እንደነበር ካፒታል መዘገቡ ይታወሳል። ይታወሳል። በንጽጽሩ ዝቅተኛ ዋጋ በለሚ ኩራ ክፍለ ከተማ 12320 ብር ነበር። የትግራይ ጊዜያዊ አስተዳደር የወታደራዊ አገዛዝ ባህሪያት እየታየበት ነው ተባለም። አዲሱ የትግራይ ክልል ጊዜያዊ አስተዳደር ሰላማዊ እና ዲሞክራሲያዊ የትግል መንገዶችን እየዘጋ ነው ሲሉ በክልሉ የሚንቀሳቀሱ ተቃዋሚ ፖለቲካ ፓርቲዎች አመለከቱም። አረና፣ ባይቶና እና የትግራይ ነጻነት ፓርቲ በጋራ በሰጡት መግለጫ አዲሱ የክልሉ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ካቢኔውን አዋቅሯል ሲሉም ወቅሰዋል። ጊዜያዊ አስተዳደሩ የወታደራዊ አገዛዝ ባህሪያት እየታየበት ነው የሚሉት የተቃዋሚ ፓርቲዎቹ በክልሉ በአንፃራዊነት በተሻለ ሁኔታ እየታየቆየ ያሉት አካታች ፖለቲካዊ እንቅስቃሴን ለመቀየርና ሁሉን ነገር በአንድ አካል ቁጥጥር ስር ለማድረግ ጥረት እየተደረገ ነው ብለዋል። ፓርቲዎቹ አክለውም አዲሱ ጊዜያዊ የክልሉ አስተዳደር በበርካቶች ተሳትፎ ተመስርቶ ከነበረው ምክር ቤት ጋር አብሮ ለመስራት ፈቃደኛ አለመሆን የዲሞክራሲ ግንባታ ተቋማትን ማፍረስ እንዲሁም የተለየ አስተሳሰብ ያላቸውን አካላትና የተቃዋሚ ፓርቲ አባላትን ማሳደድ መኖሩንም ገልጸዋል። የኢሚግሬሽን አሰራር ዘመናዊ ዘርፉን ያጧጧፈ መሆኑ ተጠቆመ። የፓስፖርት ቀጠሮ ጉዳይ እንኳን ሊያሻሽል ዘረፋው ዘመኖ ተጧጥፎ ቀጥሏል ሲሉ ተጠቃሚዎች ገለጹ። በኢሚግሬሽን አገልግሎት አሰጣጥ የተማረሩ ዜጎች ቅሬታቸውን ገልጸዋል። አሰራሩ አላስፈላጊዎችን በዜጎች ላይ የጫነ ሲሉ አንድ አስተያየት ሰጪ ገልጸዋል። አስተያየት ሰጪው እኔ ዛሬ የማነሳው ሀሳብ የኢሚግሬሽን እና ዜግነት አገልግሎት ከፓስፖርት ጋር ተያይዞ በሕዝብ ላይ እየፈጸመ ስለቆየው እና አሁንም አሻሽያለሁ እያለ በሪፖርት እየለፈፈ ነገር ግን እንኳን ሊያሻሽል ዘረፋው ዘመኑ ተጧጡፎ ስለመቀጠሉ ነው። አሁን ላይ ለፓስፖርት ቀጠሮ በኦንላይን ፕላትፎርም አዘጋጅቶ ማህበረሰቡ ባለበት ቦታ በስልክ ወይም ኮምፒውተር ቀጠሮ ማስያዝና ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን መቅረብ ብቻ እንዳለበት የታወቀና ሲሰራበት ነበር። ይሁን እንጂ አስቸኳይ ፓስፖርት በሁለት ቀን 25 ሺ ብር እና የ5 ቀን 20 ሺ ብር እንደሆነ እየታወቀ ሲስተሙ ማህበረሰቡ እንዳይጠቀም በመዝጋት ቀጠሮ ሊያስቀጥር ቢሮ ሲሄድ እዚህ አይቀጠርም፣ ውጭ ሄድና አስቀጥረ በቀጠሮ ቀን ላሻራ ብቻና ይባላል ወጪ በራሱ እንዳያስቀጥር ሲስተሙን ሎክ አድርገውታል። ወጪ እኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በእነሱ አማካኝነት የሁለት ቀን 25 ሺህ ብር የነበረውን እስከ 35 ሺህ ብር የአምስት ቀን 20 ሺ ብር የነበረውን እስከ 30 ሺ ብር ተቀብለው እነዛ ደላሎች ውስጥ ኢሚግሬሽን ለሚሰሩት መረጃ ልከው እንዲቀጥሩ ይደረጋል። አሁን ያለው አሰራር ይህ ነው። ህዝቡ ተሰቃየ። ለማረጋገጥ ማንም በተቋሙ ፕላትፎርም ገብቶ አርጀንት አፖይንትመንት ቀጠሮ ደጋግሞ መሞከር ይችላል። እነሱ ቢሮ ውስጥ ግን በገለጽኩት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርት እና ዜና በየተቋማቱ መስማት ሰለቸን ብለዋል። በቦሌ አራብሳ ክፍት የኮንዶሚኒየም ቤቶች መኖራቸው ተጠቆመ። በአዲስ አበባ ከተማ ቦሌ አራብሳ ከተገነቡ የኮንዶሚኒየም ቤቶች መካከል አብዛኞቹ ክፍት መሆናቸው ተጠቆመ። የኮንዶሚኒየም ተመዝጋቢዎች ለአቦል ዜና በሰጡት ጥቆማ በአራብሳ ሁሉም ሳይቶች ውስጥ በርካታ የኮንዶሚኒየም ቤቶች እጣም ያልወጣባቸው ነዋሪ ያልገባባቸው መሆናቸውን ታዝበናል ብለዋል። በየህንፃዎቹ ባዶና ለማንም ያልተሰጡ የኮንዶሚኒየም ቤቶች መኖራቸውን አረጋግጠናል ያሉት ተመዝጋቢዎቹ የሚመለከተው አካል እንዲያጣራና የመፍትሄ አካል እንዲያደርጋቸው ነው የጠየቁት። ኮንዶሚኒየም ቤት ለማግኘት በህጋዊ መንገድ ተመዝግበን ለሁለት አስርት ዓመታት ጠብቀናል አሁንም የመንግስት አካላት የሰጡን መመሪያ ተከትለን እየቆጠብን እንገኛለን። ነገር ግን በቦሌ አራብሳ ባደረግነው ቅኝት በርካታ ቤቶች ክፍት ሆነው ስንመለከት በጣቢያ ያከፋፍሉን የሚል ጉጉት ተጫረብን ብለዋል። የአዲስ አበባ ከተማ አስተዳደር ወይም የቤቶች አስተዳደርና ልማት ቢሮ የቤት ማጣራት አድርጎ ችግራችን መፍቻ ማድረግ ይችላል ሲሉ ለአቦል ዜና ገልጸዋል። የሩሲያ ጥቃት የዘለንስኪን የሥራ ጉዞ አሰረዘም። የዩክሬን ፕሬዝዳንት ዘለንስኪ ትላንት ሐሙስ ደቡብ አፍሪካ ውስጥ ከፕሬዝዳንት ሲሪል ራማፎሳ ጋር ለመምከር እና የዓለም አቀፍ አጋሮችን ለማስፋት የሚያደርጉት የሥራ ጉዞ መሰረቱ ተሰምቷል። ከደቡብ አፍሪካው ፕሬዝዳንት ጋር አስቀድሞ ለመገናኘት አቅዶ የነበረ ቢሆንም ሩሲያ በዩክሬን መዲና ኪየቭ ላይ ያደረሰችው ጥቃት ዘጠኝ ሰዎችን ከገደለ በኋላ ወደ ዩክሬን የተመለሱ ሲሆን ሌሎች የሥራ ጉዞዎችን መሰረዛቸው ተሰምቷል። የዩክሬን የውጭ ጉዳይ ሚኒስተር ስለ ሁኔታው የሀገሪቱን የፖለቲካና የሲቪል ማህበረሰብ መሪዎች ሙሉ በሙሉ ለማሳወቅ በደቡብ አፍሪካ ሁሉንም አስፈላጊ ስብሰባዎች ያካሄዳል ብሏል። ዘለንስኪ እንዳሉት ሩሲያ የባላስቲክ ሚሳይሎችን ጨምሮ 150 የሚጠጉ ሰው አልባ አውሮፕላኖችን በማጥቃት ዩክሬንን መታለች ብለዋል። ጥቃቱ በአስቸኳይ እና ያለምንም ቅድመ ሁኔታ መቆም አለበት ያሉት ዘለንስኪ በማዕከልም በዓለም ዙሪያ ከዩክሬን ጋር ለሚቆሙ ሁሉ ምስጋናችን እናቀርባለን ሲሉ ተደምጠዋል። ሩሲያ በመዲናይቱ ላይ በፈጸመችው ጥቃት ከሟቾቹ በተጨማሪ ሰባ ሰባት ሰዎች ቆስለዋል። ከተጎጂዎች መካከል 30 የሚሆኑት በሆስፒታል ውስጥ ሕክምና እየተደረገላቸው መሆኑን የኬፍ ከተማ ከንቲባ ቪታሊ ክሊችኮ ተናግረዋል። አስራ ሁለት ህንጻዎች በጥቃቱ ተጎድተዋል። በተናጥል የካርኪቭ ከተማ ከንቲባ በሰሜን ምስራቅ ዩክሬን ከተማ ላይ ስለደረሰው የሩሲያ ጥቃት ወቅታዊ መረጃ አቅርበዋል። በአጠቃላይ 24 ጥቃቶች እንደነበሩ በማንሳት 14 ሰው አልባ አውሮፕላኖችና 10 የሚሳኤል ጥቃቶች መሆኑን ገልጸዋል። ከንቲባ ኢጎር ቴርኮቭ እንዳሉት ከጥቃቱ አንዱ በዩክሬን ሁለተኛ ትልቅ ከተማ ውስጥ ብዙዎች በሚኖርበት አካባቢ የደረሰ ሲሆን በርካታ ከፍታ ያላቸው ህንጻዎች ውስጥ መስኮቶች ተሰባብረዋል። ሁለት ሰዎች መጎዳታቸውንም አክለዋል። የሆቴል ኮምፕሌክስ፣ የትምህርት ቤት ሕንፃ እና ሌሎች መሰረተ ልማቶችም ተጎርጠዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።